ጤና ይስጥልኝ ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራ ነው የንቷ መደብረች ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በክልሉ ባለፉት ዘጠኝ ወራት የሕዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ በየዘርፉ የተከናወኑ ተግባራት አበረታች መሆናቸውን አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ሴክተር መስሪያ ቤቶች የ2017 በጀት ዓመት ዘጠኝ ወር እቅድ አፈጻጸም ግምገማ መድረክ ተጠናቋል። ሄኖ ግርማ ተጨማሪ ያለው። የሐረሪ ክልል መስተዳደር ምክር ቤት ባካሄደው የ2017 በጀት ዓመት የ9 ወራት ክንውን አፈጻጸም ሪፖርት ግምገማዊ መድረክ በማህበራዊ በሰው ሀብት ልማትና በመልካም አስተዳደር ዘርፎች በቀረቡት ሪፖርቶች ላይ ግምግማ አካሂዷል። የክልሉ ርዕሰ መስተዳደር አቶ ኦርዲን በድሪ በዚሁ ጊዜ እንዳሉት በክልሉ በማህበራዊ ዘርፍ የተከናወኑ የሚገኙ ቁልፍ ስራዎች ጤናማ፣ ብቁና አምራች ዜጋ ማፍራት ላይ ትኩረት ሊያድርጉ ይገባል። በትምህርት ልማት ዘርፍ እድሜያቸው ለትምህርት የደረሱ ዜጎች ወደ ትምህርት ቤት ማስገባትና ውጤታማ እንዲሆኑ አመራሩ የቅርብ ክትትልና ድጋፍ ማድረግ እንዳለበትም አስገንዝበዋል። በጤናው ዘርፍ በሽታን መከላከልና አክሞ ማዳን ላይ ትኩረት ያደረገ ቀጣይነት ያለው ውጤታማ ተግባር ማከናወን እንደሚገባም አቅጣጫ አስቀምጠዋል። በክልሉ በግልና በመንግስት የጤና ተቋማቶች ጥራትን መሰረት ያደረገ አገልግሎቶችን መስጠትና ስነ ምግባርን የተላበሰ የጤና አገልግሎቶችን ተደራሽ ማድረግ እንደሚገባም አጽንዖት ሰጥቷል። በክልሉ የትምህርት ተደራሽነቱን ከማስፋት ጎን ለጎንም ጥራቱን በማስጠበቅ የተመዘገቡ ስኬቶችን ማስፋት እንደሚ ገባ ርዕሰ መስተዳድሩ ገልጸዋል። በክልሉ በሚገኙ የከፍተኛ ትምህርት ተቋማት ጥራት ያለው ትምህርትና ስልጠና እውን ለማድረግ የተጀመሩ ስራዎችን ማጠናከር እንደሚገባም ገልጸዋል። በክልሉ በ2018 የትምህርት ዘመን በመንግስትና በግል የትምህርትና ስልጠና ዘርፉ ተቋማት ጥራት ያለው አገልግሎት ተደራሽነታቸውን ለማስፋት በትኩረትና በቅንጅት እንደሚሰራም አክለዋል። ርዕሰ መስተዳደር ኦርዲን አክለውም በክልሉ ወቅቱን የዋጀና ህብረ ብሔራዊ አንድነትን የሚያጎለበት የባህል ልማት ስራን ማጠናከር ይገባል ተቀብሏል ብለዋል። የፐብሊክ ሰርቪስ ዘርፉን በተመለከተም በክልሉ የሚገኙ ሁሉም የመንግስት ተቋማት ለዜጎች ፍትሐዊና ቀልጣፋ አገልግሎት ከመስጠት አኳያ እያከናወኑ ያሉትን ተግባር ማጠናከር አለባቸው ብለዋል። በየዘርፉ ከህዝብ የሚነሱ የመልካም አስተዳደር ችግሮችን ለመፍታት አመራሩ በቁርጠኝነት ሊሰራ እንደሚገባም አስምረውበታል። በክልሉ ለዜጎች ፈጣንና ተደራሽ የሆነ የፍትህ አገልግሎት በመስጠት በፍትህ ተቋማት ላይ ያላቸው አመኔታ እንዲጨምር በተከናወኑ ተግባራት አበረታች ውጤት መገኘቱ ተገለጸ። በሐረሪ ክልል በተካሄደው የሴክተር መስሪያ ቤቶች የ2017 በጀት ዓመት የዘጠኝ ወራት የስራ ዕቅድ አፈጻጸም የፍትህና ኮሚኒኬሽን ዘርፎች አፈጻጸም ቀርቦ ግምገማ ተካሂዶበታል። ተጨማሪ በሐረሪ ክልል በተካሄደው የሴክተር መስሪያ ቤቶች የ2017 በጀት ዓመት የዘጠኝ ወራት የሥራ እቅድ አፈጻጸም የፍትህና የኮሚኒኬሽን ዘርፎች አፈጻጸም ቀርቦ ግምገማ ተካሂዶበታል። የክልሉን ጠቅላይ አቃቢ ሕግ ቢሮ የዘጠኝ ወራት እቅድ አፈጻጸም ሪፖርት ያቀረቡት የቢሮ ኃላፊ አቶ አዩብ አህመድ በክልሉ የሚገኙ የፍትህ ተቋማት ባለፉት ዘጠኝ ወራት በተለያዩ መዝገቦች ላይ ውሳኔዎችን በማሳለፍ ወንጀለኞች ተገቢውን ቅጣት እንዲያገኙ መደረጉን ገልጸዋል። በዚህም ባለፉት ዘጠኝ ወራት 1231 የሚሆኑ ደረቅ ወንጀሎች ላይ ክስ በመመስረት 731 በሚሆኑት ላይ ፍርድ የተላለፈባቸው መሆኑን ተናግረዋል። በተጨማሪም 17 በሚሆኑ የኢኮኖሚ ወንጀሎች ላይ ክስ በመክፈትና ተገቢውን ውሳኔ እንዲያገኙ በማድረግ ከ66 ሚሊዮን ብር በላይ ለመንግስት ገቢ እንዲሆን መደረጉንም ጠቅላይ አቃቢ ይጓብራርተዋል ከዚህ ባሻገርም በሙስና ወንጀል በ65 መዝገቦች ላይ ክስ ተመስርቶ በአምስቱ መዝገቦች ላይ በአቃቢ ህግ ውሳኔ የተላለፈባቸው መሆኑንም ገልጸዋል። በፌዴራል ውክልና በተሰጠ ስልጣን ክትትል የሚደረግባቸው የወንጀል ጉዳዮች ወንጀሎችን በፍትሐ ብሔርና ከሌሎች የኢኮኖሚ ወንጀሎች ጋር ተያይዞ ከ282 ሚሊዮን ብር በላይ ማዳን እንደተቻለም ገልጸዋል። በተጨማሪም ልዩ ድጋፍ ለሚሹ ዜጎች ነጻ የህግ አገልግሎት በመስጠትና ነፃና ገለልተኛ የፍትህ ተቋማትን በመገንባት ሰነዶችን ማረጋገጥን በተመለከተ የስነ ምግባር ችግር ያለባቸው ዳኞችንና አቃቢያን ህጎችን ተጠያቂ ማድረግ፣ የህግ ጥናትና ማርቀቅን፣ የኢንፎርሜሽን ቴክኖሎጂ ውጤታማነትን ለማሳደግ ስኬታማ ስራዎች መካሄዳቸውንም አቶ አዩብ አብራርተዋል። በሌላ በኩል በክልሉ ማ ማረሚያ ኮሚሽን የማረምና የማነጽ ስራን በማጉልበትና ታራሚዎች አምራች ዜጋዊ ነው እንዲወጡ የተለያዩ የሙያና የቀለም ትምህርቶችን እንዲቀስሙ በማድረግ ባለፉት ዘጠኝ ወራት ውጤታማ ስራዎች መካሄዳቸውንም ገልጸዋል። በክልሉ ባለፉት ዘጠኝ ወራት የክልሉን ህዝቦች የሚታወቁበትን የሰላም የመቻቻልና የአብሮነት በጎ ሴቶችን በማጠናከር ረገድ አበረታይ ስራዎች መከናወናቸውን የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ የዘርፉን አፈጻጸም ሪፖርት ባቀረቡበት ወቅት ገልጸዋል። የጸጥታ ተቋማትን አቅም በመገንባትና በጸጥታ መዋቅሩ የለውጥና ሪፎርም ስራዎችን በማካሄድ የጸጥታ አካላት ከህዝብና ከመንግስት የተጣለባቸውን ኃላፊነት በአግባቡ እንዲወጡ መደረጉንም ተናግረዋል። ባለፉት ዘጠኝ ወራት የክልሉን አዎንታዊ ሰላም አስተማማኝ ለማድረግ የሚያስችሉ ውጤታማ ስራዎች መከናወናቸውንም አቶ ቶፊቅ በሪፖርታቸው አመልክተዋል። በክልሉ ሰፊውን ህዝብና የሰላም አደረጃጀቶችን የሰላሙ ባለቤት በማድረግ የተሰራው ስራም ተጨባጭ ውጤት ማምጣቱን ኃላፊው ገልጸዋል። በክልሉ ወንጀልን በመከላከልና የህግ የበላይነትን ማስጠበቅ ረገድ ባለፉት ዘጠኝ ወራት በዘመናዊ ቴክኖሎጂ የተደገፈ ውጤታማ ስራዎች መሰራታቸውን አስታውቋል። በአሁኑ ጊዜ በክልሉ የሰፈነው አዎንታዊ ሰላም ልማቱ እንዲሳለጥ ምቹ መደላድሎችን የፈጠረ ስለመሆኑም ገልጸዋል። በ2017 በጀት ዓመት ዘጠኝ ወራት በክልሉ በሚዲያና ኮሚኒኬሽን ዘርፍ በተከናወኑ ተግባራት አበረታች ውጤት መመዝገቡን የገለጹት ደግሞ የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሄኖክ ሙሉነ ናቸው። በዚሁም የክልሉን መልካም ገጽታን በማስተዋወቅና ትክክለኛና ሚዛናዊ ዘገባዎችን በማድረግ በዘርፉ የላቀ አፈጻጸም መመዝገቡን ገልጸዋል። ወቅታዊና ትክክለኛ መረጃዎችን በተለያዩ የሚዲያና ኮሚኒኬሽን አማራጮች ለሕዝብ ተደራሽ በማድረግ ዜጎች በክልላዊና ሀገራዊ ጉዳዮች ላይ የነቃ ተሳትፎ እንዲያደርጉ ያስቻሉ ዘርፈ ብዙ ተግባራት መካሄዳቸውንም አቶ የኖክ ጨምረው ገልጸዋል። ከዚህ ባለፈም የተሳሳቱ መረጃዎችን ለይቶ ምላሽ በመስጠት ዜጎች ስለክልሉ ክልሉ ትክክለኛ መረጃዎች እንዲገነዘቡ ብሎም የተሳሳቱ መረጃዎችን የመመከትና የማምከን ስራ መሰራቱንም ኃላፊው ካቀረቡት ሪፖርት ለመረዳት ተችሏል። የመልካም አስተዳደር ክፍተቶችን በማረም አገልግሎት አሰጣጥን ማዘመንና ማጠናከር እንደሚገባ ተገለጸ። የሐረሪ ክልል መስተዳደር ምክር ቤት የ2017 በጀት ዓመት የዘጠኝ ወር መደበኛ ስራዎች እቅድ አፈጻጸም ግምገማ አካሂዷል። ሄኖክ ግርማ በዝርዝር ያቀርበዋል። የሐረሪ ክልል ሴክተር መስሪያ ቤቶች የ2017 በጀት ዓመት ዘጠኝ ወራት እቅድ አፈጻጸም ግምገማዊ መድረክ ተጠናቀቀም። የክልሉ ርዕሰ መስተዳደር አቶ ኦርዲን በድሪ በግምገማዊ መድረኩ ማጠቃላይ ላይ እንደገለጹት በክልሉ ባለፉት ዘጠኝ ወራት ሕዝቡን የልማትና የመልካም አስተዳደር ተጠቃሚ ለማድረግ በየዘርፉ የተከናወኑ ተግባራት አበረታሽ ናቸው ብለዋል። ሰላምንና የሕግ የበላይነት ከሌለ ልማትን ማረጋገጥ እንደማይቻል ገልጸው በክልሉ ወንጀልን የመከላከልና የሕግ የበላይነትን የማረጋገጥ ስራው ተጠናክሮ መቀጠል ነው እንዳለበት አቅጣጫ አስቀምጠዋል። ርዕሰ መስተዳድሩ በክልሉ የተገኘውን አዎንታዊ ሰላምና መረጋጋትን ለማጽናት በጽናት መታገል ያስፈልጋል ሲሉ ተናግረዋል። የመንግስት ዋነኛ ስራው የህግ የበላይነትንና የዜጎችን ደህንነትን ማስጠበቅ መሆኑን በመጠቆም የክልሉ የጸጥታ ተቋማት የሪፎርም ስራን ማጠናከር እንደሚገባና የፍትህ ተቋማት ነፃና ገለልተኛ ሆነው ህዝብን እንዲያገለግሉ ድጋፍ ማድረግ ይገባልን ብለዋል። በክልሉ እየተከናወኑ ያሉ የልማት ስራዎች የሁሉሉም ዜጎች ፍትሃዊ ተሳታፊነትና ተጠቃሚነትን ባረጋገጠ መልኩ ሊሆን እንደሚገባም አስታውቀዋል። በበጀት አመቱ ቀሪ ሶስት ወራት ገቢን አሟጦ ለመሰብሰብ በትኩረት ይሰራል ያሉት ርዕሰ መስተዳድሩ። በመንግስት ተቋማት ለዜጎች ፍትሐዊና ቀልጣፋ አገልግሎትን ተደራሽ በማድረግ ረገድ አመራሩ በቁርጠኝነት ሊሰራ እንደሚገባም ተናግረዋል። በክልሉ የሚገኙ ሁሉም የመንግስት ተቋማት ከሰው ኃይል፣ ከአሰራር፣ ከአደረጃጀትና ከህግ ማቀፍ አኳያ የተቋም ግንባታ ስራዎች ላይ ትኩረት ማድረግ እንዳለባቸውም አስገንዝበዋል። ከዚህ ባሻገርም በማህበራዊ ሚዲያዎች የክልሉ ሰላምና ልማት ያልተዋጠላቸው ኃይሎች የሚያሰራጩትን ሀሰተኛ መረጃዎችን አመራሩ አበክሮ መታገልና ማምከን እንዳለበት ገልጸዋል። በአጠቃላይ በክልሉ ባለፉት ዘጠኝ ወራት በከተማና ገጠር የህዝብን ሁለንተናዊ ተሳታፊነትና ተጠቃሚነትን በማጎልበት በየዘርፉ የተመዘገቡ ስኬቶችን ለማስፋት በቀጣይ ርብርብ የሚደረግ መሆኑንም አቶ ኦርዲን አረጋግጠዋል። በግምገማዊ መድረኩ ላይ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ፣ ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር፣ የክልሉ መስተዳደር ምክር ቤት አባላትና ሌሎች የክልሉ አመራሮች ተገኝተዋል። በክልሉ ሚዲያ ውስጥ የሚካሄዱ ውጤታማ ማሻሻያዎች ተጠናክረው ሊቀጥሉ እንደሚገባ የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት አስታወቁ። የክልሉ ምክር ቤት ቋሚ ኮሚቴ በሐረሪ ብዙሃን መገናኛ ኤጀንሲ ምልከታ አድርገዋል። ተጨማሪ አለን። የሐረሪ ክልል ምክር ቤት ቋሚ ኮሚቴ በክልሉ ብዙሀን መገናኛ ኤጀንሲ ድንገተኛ ካሂደዋል። የሐረሪ ብዙሀን መገናኛ ኤጀንሲ ስራ አስኪያጅ አቶ ኤልያስ አብድረህማን ስለ ኤጀንሲው አጠቃላይ የስራ ሁኔታ ገለጻ ያደረጉ ሲሆን በኤጀንሲው የተለያዩ ክፍሎች ያለውን የስራ እንቅስቃሴ የምክር ቤቱ ቋሚ ኮሚቴ አባላትና ሰብሳቢው ተዘዋውረው ተመልክተዋል። ከምልከታው በኋላ ቋሚ ኮሚቴው ከኤጀንሲው አመራሮች ጋር ውይይት የተካሄደ ሲሆን በኤጀንሲው የተለያዩ ችግሮች እያሉ ችግሮችን በመቋቋም የ የተሻለ ስራ ለመስራት ጥረት እየተደረገ መሆኑን የኤጀንሲው ኃላፊ አቶ ኤልያስ ገለጻ አድርገዋል። ምቹ የሆነ የስራ ቦታ ጋር ተያይዞ ችግሮች የሚታዩ መሆኑን ኃላፊው ገልጸው ሚዲያው በውስን የሚዲያ መሳሪያዎች በቂ ባልሆነ ሁኔታ የሚሰራ መሆኑንም አንስተዋል። በኤጀንሲው ደረጃውን የጠበቁ የቴሌቪዥን ስቱዲዮ አለመኖሩ ሳቢ የሆነ ፕሮግራም ለመስራት ተግዳሮት መሆኑንና ራሱን የቻለ የዳታና መረጃ ማከማቻ ቋት አለመኖሩን እንደ ችግር አንስተዋል። ያሉትን ችግሮች ለመፍታት ከኤጀንሲው ቦርድ አባላት ጋር የተለያዩ እንቅስቃሴዎች እያደረጉ መሆኑን ተናግረዋል። በዚህም የተለያዩ ማሻሻያ ደንቦችና መዋቅር ተዘጋጅቶ እንዲጸድቅ ሂደት ላይ መሆናቸውን የኤጀንሲው ኃላፊ ገለጻ ካደረጉባቸው ነገሮች አንዱ ነው። ከተለያዩ የሀገር ውስጥ ሚዲያዎች ልምድ የተደረገ መሆኑንም አንስተው የሚዲያውን ችግር ለመፍታት የሚያስፈልገው በጀት ትልቅ መሆኑን የገለጹት አቶ ኤልያስ ቋሚ ኮሚቴው የበክሉን ድጋፍ እንዲያደርግላቸው ጠይቀዋል። በማህበራዊ ትስስር ሚዲያዎች ላይም የተሻለ ተሳትፎ በማድረግ ፈጣን መረጃ እንዲደርስ ጥረት እያደረጉ መሆኑን አስረዳል አስረድተዋል። የቋሚ ኮሚቴው ሰብሳቢዎችና አባላት በበኩላቸው የተለያዩ አስተያየቶችን ያንጸባረቁ ሲሆን በኤጀንሲውም አመቺ የሆነ ስራ ቦታ ባይኖርም የተሻለ ስራ ለመስራት ጥረት እየተደረገ መሆኑን ገልጸዋል። ችግሮችን ለመፍታት ከቦርዱ ጋር የተጀመረው ስራ ተጠናክሮ ሊቀጥል እንደሚገባም ገልጸው የሚዲያው ችግር እንዲፈታ የቋሚ ኮሚቴው ድጋፍ ሊታከል እንደሚገባም ማስተያየት ሰጥተዋል። አመራሩ በትኩረት ሊሰራበት ይገባል ሲሉም ገልጸዋል። ለተነሱ አስተያየቶች ኤጀንሲው ኃላፊ አቶ ኤልያስ ምላሽና ማብራሪያ ሰጥተዋል። የምክር ቤቱ ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ይሱፍ በሰጡት አቅጣጫ ሚዲያ ህዝብና መንግስት ከማገናኘት አንጻር ዋነኛ መንገድ እንደመሆኑ የሚዲያውን ችግር ለመፍታት የተጀመሩ ጥረቶች ተጠናክረው መቀጠል እንዳለበት አስታውቀዋል። የኤጀንሲውን ገቢ ከማጠናከር አኳያ ትኩረት ሊሰጥ ይገባል ያሉት ሰብሳቢዋ የክልሉ ምክር ቤት ቋሚ ኮሚቴ አስፈላጊውን ድጋፍ የሚያደርግ መሆኑን ገልጸዋል። በተፈጠረላቸው የስራ እድል ተጠቃሚ መሆናቸውን የድሬ ጠያራ ወረዳ ወጣቶች ገለጹ። አሁን ያለው መልካም አጋጣሚ በመጠቀም ህይወታቸውን ለመለወጥ በሌማት ትሩፋት ላይ እየሰሩ መሆኑን ወጣቶች አስታውቀዋል። ፍቃዱ በላይ በዝርዝር ያቀርበዋል። በሐረሪ ክልል የድሬ ጤያራ ወረዳ ወጣቶች የለውጡ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ለወጣቶች ከፍተኛ ትኩረት ተሰጥቶ ሰፊ የስራ ዕድል እንደተፈጠረላቸው ተናግረዋል። ወጣቶቹ ከመንግስት ለውጥ በፊት ለወጣቶች የስራ ዕድል ባለመፈጠሩ ለስራ አጥነት መጋረጣቸውን አስታውሰዋል። ትምህርቴን ጨርሼ ቤተሰብ ላይ ሸክም ሁኜ ነበር። ወጪን ሁሉ ይሸፍኑልኛል። አሁን ስራ አግኝቻለሁ ራሴን ችዬ ቤተሰብ እየረዳው ነውቀደም ሲል ስራ አልነበረኝም የቤተሰብ ጥገኛ ነበርኩ። አሁን ስራ ጀምረን ከራስ አልፈን ቤተሰብን እየረዳን ነው። ትምህርቴን ጨርሼ ስራ እየፈለግኩ ነበር። ከለውጡ በኋላ እስከ ወረዳ ድረስ የስራ እድል ተፈጥሮልናል። ስልጠና ተሰጥቶን ወደ ስራ ልንገባ ችለናል። አሁን ሰርተን ደስተኛ ሆነናል። በይለዳ ከናከና ሌንጂ ከኑ ጀልቀምት በቤተሰቦቻቸው ላይ ጥገኛ የነበሩ ወጣቶች መንግስት ማመቻቸላቸው መልካም አጋጣሚ በመጠቀም ስራ ጥነት ላይ ታሪክ ሰርተናል ብለዋል። ከፌዴራል እስከ ክልል ያሉ የለውጥ አመራር አካላት ድጋፍና ክትትል ህይወታቸውን ለመለወጥ የሚያደርጉትን ጥረት ከማሳካት አንጻር የላቀ ሚና ስላለው ተጠናክሮ ሊቀጥል ይገባል ብለዋል። ጥየፈና ንደርግጎት አፍከን ባየ ጋሪዳ

የለውጡ መንግስት ለወጣቶች ትኩረት ሰጥቷል። ጠቅላይ ሚኒስትሩ መጥቶ ጎብኝተናል። የክልሉ አመራር በየደረጃው ከጎናችን ነው። የዶሮ መኖ ሕክምናን ጨምሮ ሌሎች ድጋፎች እየተደረገልን ነው። የለውጡ መንግስት ሁሉም ወጣት ወደ ስራ እንዲሰማራ አድርጓል። ወጣቶች ተደራጅተው ስራ እንዲያገኙ ተደርጓል። ወጣቶቹ በቀን እስከ ሁለት ሺ እንቁላል ምርቶችን ለገበያ እያቀረሙና ወደፊት ጫጩት ማባዛት ጨምሮ የተለያዩ ስራዎችን ለመጀመር እየሰሩ መሆናቸውን ገልጸዋል። ተገልጸዋል። እንቁላላ ምርተን ባስድረ አሁን እንቁላል አምርተን እያቀረብን ነው። በቀጣይ ጫጩት ልንገዛ አቅደናል። ትልቅ ደረጃ ለመድረስ ሀሳብ አለን። ከረከና ከነጭነ ጥሶ ንጅሩ ዋነካሎ ኒቲስ ቆጴሱን ይበርባና የከብት እርባታ ለመጀመር አቅደናል። ጫጩት ወደ ሚፈለፍሉ ዶሮ ማርባት የምንገባለን ኦምሹ መኽሌ ባስኔትማ ጉርጉሬ ኽሉ መኸነ ጅጅረኛ አሁን እንቁላል እያመረትን ነው። በቀጣይ ማሽን ገዝተን ጫጩት ማራባት እንፈልጋለን። ከሌሎች አካላት ጋር በመሆን ምሳሌ መሆን የሚችል ስራ መስራት እንፈልጋለን። የወጣቱን ተጠቃሚነት ለማረጋገጥና የሀገሪቱን ብልጽግና ለማስቀጠል መንግስት በሁሉም አቅጣጫ እየሰራ ያለውን እድሎች በሚገባ ሊጠቀሙበት ይገባልም ብለዋል። ክብሯን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መረሳቸው እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ጠንካራ ተቋም በመገንባት የሴቶችን ተሳትፎና ፍትሐዊ ተጠቃሚነት ለማረጋገጥ እንደሚገባ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤና የሴቶች ከኮሴ በላይ ጠባቂ ወይዘሮ ሎሚ በዶ ገለጹ። በሌላ ዜና በጊቤ ሶስት የውሃ ኃይል ማመንጫ ጣቢያ ባለፉት ዘጠኝ ወራት ከ5 ሺህ 430 ጊጋዋት ሰዓት በላይ ኃይል ማመንጫቱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ እነዚህንና መሰል አገር አቀፍ ዘገባዎችን ምስክር ለማ በተከታይነት ታቀርበዋለች። ጠንካራ ተቋም በመገንባት የሴቶችን ተሳትፎና ፍትሐዊ ተጠቃሚነት ማረጋገጥ እንደሚገባ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤና የሴቶች ኮከስ የበላይ ጠባቂ ወይዘሮ ሎሚ በዶ ገለጹ። የሕዝብ ተወካዮች ምክር ቤት የሴት ተመራጮች ኮከስ የስራ አስፈጻሚ አባላት የኮከሱን የሶስት አመት ተኩል የተግባር አፈጻጸም ገምግመዋል። ወይዘሮ ሎሚ በዚህ ወቅት በሀገር አቀፍ ደረጃ የሚሰሩ ስራዎች ሁሉ የሴቶችን ተሳታፊነትና ተጠቃሚነት ታሳቢ ሊያደርጉ እንደሚገባ አስገንዝበዋል። ለአብነትም በሀገራዊ ምክክል ሂደቱ በቀጣይ በሚካሄደው ሀገራዊ ምርጫና በሌሎች ሀገራዊ ወቅታዊ ጉዳዮች ላይ ፍትሐዊ ውክልና እንዲኖራቸው ማድረግ ይገባል ብለዋል። በቀጣይ ፆታዊ ጥቃትን ለመከላከል በሚደረገው ጥረት ኮከሱ የበኩሉን ድርሻ ለመወጣት በትኩረት እንደሚሰራ ጠቁመዋል። በተለይም ሴት የዩኒቨርሲቲ ተማሪዎች ኮዲሁ ለማብቃት በትኩረት እንደሚሰራም ጠቁመዋል። የጊቤ ሶስት የውሃ ኃይል ማመንጫ ጣቢያ ባለፉት ዘጠኝ ወራት ከ5430 ጊጋዋት ሰዓት በላይ ኃይል ማመንጨቱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የጊቤ ሶስት የውሃ ኃይል ማመንጫ ጣቢያ ባለፉት ዘጠኝ ወራት ከእቅዱ በላይ ኃይል ማምረቱን የጣቢያው የኦፕሬሽን ስራ አስኪያጅ አቶ ደጀኔ ጉታ ገልጸዋል። ከማመንጫ ጣቢያው በ2017 በጀት ዓመት ዘጠኝ ወራት 472556 ጊጋዋት ሰዓት ኢነርጂ ለማመንጨት ታቅዶ 5 36 ነጥብ 5 ጊጋዋት ሰዓት የኤሌክትሪክ ኃይል ማምረት መቻሉን ተናግረዋል። በበጀት ዓመቱ መጨረሻ 6141 ነጥብ 49 ጊጋዋት ሰዓት የኤሌክትሪክ ኃይል ለማመንጨት ታቅዶ ወደ ስራ መገባቱን አስታውሰው ባለፉት ዘጠኝ ወራትም ከአጠቃላይ እቅዱ የ 88 ነጥብ 52 በመቶ አፈጻጸም ማስመስገብ ተችሏል ነው ያሉት። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬይወት ታምሩ ከቪዛ ኢንክ የደቡብና ምስራቅ አፍሪካ ሪጅን ምክትል ፕሬዚዳንት ሚካኤል በርነር ጋር ተወያይተዋል። ዋና ስራ አስፈጻሚዋ ቴሌብር ለአካታችና ተደራሽ የዲጂታል ኢኮኖሚ ግንባታ ቁልፍ ሚና በመጫወት ላይ መሆኑን አጽንኦት ሰጥተዋል። ቴሌብር ከቪዛ ዓለም አቀፍ ኔትወርክ ጋር በመጣመር አዳዲስ ፈጠራ የታከለባቸው የዲጂታል ፋይናንስ አገልግሎቶች ማቅረብ የሚቻልበትን እድል መኖሩን አንስተዋል። የፋይናንስ ተደራሽነትን የሚያሰፉና በኢትዮጵያ የዲጂታል ፋይናንስ ባህል ግንባታ ላይ ጉልህ አሻራ ለማኖር ተቀራርቦ የሚሰራ የጋራ ቡድን ለማቋቋም መስማማታቸውንም ከኢትዮ ቴሌኮም ያርገኘነው መረጃ ያመለክታል። የቡና ጥራትን በማሻሻል ከዘርፉ የሚገኘውን ገቢ ለማሳደግ የአምራቾችን ተጠቃሚነት የማጎልበት ተግባር እየተከናወኑ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የባለስልጣኑ ምክትል ዳይሬክተር አቶ ታጋይ ኑሩ እንደገለጹት የቡና ጥራትና ደረጃ በማሳደግ ከዘርፉ የሚገኘውን የገቢ መጠን ለማሳደግና የቡና አምራቾችን ተጠቃሚነት ማረጋገጥ የሚያስችሉ ተግባራት እየተከናወኑ ነው። በቡና ጥራት የማይደራደር አርሶ አደር ለመፍጠር የቡና ጥራት ንቅናቄ ሲደረግ መቆየቱንም ጠቅሰዋል። የጠበቀ ቡና ለማዘጋጀት ከተለመደው የተለየ አሰራር መተግበር እና በትኩረት መከታተል ያስፈልጋል ያሉት አቶ ታጋይ ጥራት በገበያው ላይ ከፍተኛ ሚና እንዳለው አስታውቀዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ መሰናዶቻችን ጋር መልካም ቆይታ